አጋጣሚ ሄሪ ላመስግናት ኢንፐርሰን በቃ አንድም በቃ ሀግ ሀግ ያስፈልግሻል እና ስ በቃ ዳስ ዳስ ቤስቲንግ እና በጣም አስቸግሪያት ነው ሄርዬን እዛ ድረስ እንድትሄድ ሄሪዬ ቴንክ ዩ ሶ ማች በጣም አይ ቫልዩ ዩር ታይም ዴዲኬሽን። እሱ ሀግ ማድረግ በራሱ ሰው በእንዲህ ዓይነት ሲቹዌሽኑ ሲያልቅ ሲያልፍ ቫልዩብል ስለሆነ እኔ ውጭ አገር ሆኜ ነው አባት ሞቶ የነበረው አብራይ የምትሰራ ልጅ ኢሚዲየትሊ ያለችኝ ዲኒድ ሀግ ሌሚ ሀግ ዩ ብላ አቀፈችኝ። እና ዘ ፊሊንግ አሁን ያለሽበት ሁኔታ የመጀመሪያው ነገር በቃ አቅፎ ፊሊንግ ሽን ሼር ማድረግ ትልቅ ነገር ስለሆነ በአካል መታ ሀግ ስላደረገች ሄርዬን ቴንክዩ ላለው የኔ ባለሙያ። ዊን ፊው አወርስ ሌዛን አወር ነው ይንን ያደረገችው እና በእሷ በኩል ነው የደረሰች። ቴንኪ ሶ ማች ሄርዬ፣ ይ ኪፕ ሻይኒንግ ሀቡ። ሁላችሁም በርቱ። ካቢ ኬኳ ቴንኪዩ የኔ ውድ በጣም አመሰግናለው። ለኬኩ እና ለአበባው ጊዜሽን መስዋዕት አድርገሽ እቤት ድረስ ይዘሽንድ ስለመጣሽ አመሰግናለው። በጣም ቴንኪ። መጣ አንዴ ስልኬ ላምጣ። ኢንስትግራም ስቶሪ ላይ ማለት ስለምፈልግ አሁኑ ስልኬ መኝታ ቤት ረስቼ መጣ

ን ከሄሪ ነው ከዘጠኝ ሰው በላይ ገዝቶ አይችልም፣ እንጂ አስገብቼ ባመሰግናት ደስ ይለኛል። ሄሪ ነው እጅግ እጅግ በጣም አድርጌ አመሰግናለሁ፣ ስለ ፍቅራችሁ፣ ስለ ክብራችሁ እጅግ በጣም አድርጌ አመሰግናለሁ። ከዚህ በኋላ ቃልም እገባላችሁ መልካም ሰዎችን ብቻ ነው የማየው፣ እንደነበርኩት እስከ ዛሬ ኢግኖር አድርጌ መጥፎ ነገር ሳልሰማ ለስድብ መልስ ሳልሰጥ ሁለት ዓመት ሙሉ ቲክቶክ ላይ ቆይቻለሁ። ሁለት ዓመቴ ኤፕሪል 11 ነበረ። አሁን በዛው ሁለት ዓመቴን ቲክቶክ ላይ እያከበርኩ ነው። ኦኬ እና ይህንን ሁለት ዓመት አንድ ቀን ለሚደርስብኝ ስድብ ምናምን ምላሽ ሳልሰጥ እዚህ ደርሻለሁ። ለመጀመሪያ ጊዜ ደግሞ አልቅሺ ለጠናቴን ባይን አሳይቻለሁ። እና ግን አይቆጨኝም ምክንያቱም ለልጄ ነው ክብሬ ልጄ ይበልጣል፣ ከኔ ከክብሬ ልጄ ይበልጣል። ሶ ይሄ ነገር ደርሶብኝ አይቼ ቪዲዮ ተልኮልኝ አይቼ አልቅሼ ብቻ ዝም ብለን ልጄን እንደካድኩት ለልጄ ድምፅ እንዳልሆንኩት ነው ራሴን የምቆጥረው። እኔ ለማንም ሰው ድምፅ የምሆን ሰው የገዛን ልጄ እንደዚህ አይነት አጸያፊ ስድብ ተሰድቦ ዝም ማለት አልችልም። እና አይቆጨኝም። ጠላቶችን ይንባይን በማየታቸው ይሄ ካስደሰታቸው ቢደሰቱም እኔ ችግር የለብኝም። ጠላቴም ቢደሰት ይደሰት ችግር የለብኝም። ሁሉም ሰው ይደሰት። እና እጅግ በጣም አድርጌ ነው የማመሰግነው። ለወዳጆቼ ቃል የምገባላችሁ ከዚህ በኋላ ሳለቅስ አታዩኝም። በፍጹም አይ ፕሮሚስ ዩ። ሳለቅስ ካገኛችሁ እንደ ሀቢባ ቃል ገብተሽ እንድነበር እኮ ላንዴ እና ለመጨረሻ ጊዜ ነው ላይ ላይም ባይን የምታዩት ብለሽ በሉኝ። ቢም ባይን ካያቸው የሚያሳዝን ታሪክ ስሰማ ኦር ለታመመ ሰው በሀስ አሰባሰብ የዛ ሰው ህመም ታሪኩ የሚያሳዝን ታሪክ ሰምቼ ካልሆነ በራሴ ጉዳይ ኔቨር ሳለቅስ አልገኝም። አመሰግናለሁ። በቃ የመጫሻው ስስ ጎኔ ተበጣም ሰዋል። ከዚህ በኋላ ስስ ጎን የሚባል ነገር የለኝም። በምንም ቢመጡብኝ አላለቅስም አልቆምም። ከበፊቱ በበለጠ ሰአቴን ጨምሬ በርትቼ እሰራለሁ። ይሄን ቃል እገባላችኋለሁ። በርትቼ አመሰግናለሁ። ከእናንተ ጋር በርትቼ እሰራለሁ። አንቺ መስማት የምፈልገው ይሄንን ነበረ። በእውነት ነው የምልሽ። በጣም አመሰግናለሁ።